ሪኩዌስት የምትልኩ ግን ይህን ከመሰለ ቡና ላይ ገብተ ፊት ብለህ ወይ ሶፋ ላይ ነው የምትሆን፣ ወይ የሆነ ቦታ ነው ገብታችሁ፣ ግን ምን ልታደርጉ ነው ሪኩዌስት ልካችሁ። አሁን ይህን ቫይብ ለመሸፈን የምትገቡ ወይ እንቅልፍን ተኝተ፣ ወይ ያንኮረፈ ነው ወይ ደግሞ ደና ፐርሚሽን አንሳና በጤራ ነው ማነሳት። ዩ አንደርስታንድ

ከሴት ሴት መቀኛ ከወንድ ሸረኛ ከልክስክስ ሰው ከወረኛ ከሶካካ ካራይ ካስመሳይ ሰው ወረኛ። አምላኬ እንደ ልቤ እንጂ እንደ ሰው አታኖረኝ። እኔ መሮኛል። ሰው ወረ ሰው መ ሰው ጨብሌ ሌባውኗል። በዚህ አካባቢ እንደ ካስመሳይ ሰው በቃ ደግሞ ሊያሳምኗቸው እኮ ውጣ ውረዳቸው እኮ ነው የሚገርመኝ። ጋደሚት ዲዝ እና እንደ ደሞ እንግሊዘኛ ይሄ እንዳይባክንብኝ እኔ ከእንቅልፌ ስነሳ ሰላማው ላይ ብዬ ነው የተነሳው ምረላ ጫማ መሄጃ ነው እኔ ስንት እኮ ዙሬ ዙሬ ነው የመጣውት ፀሀይ ቀብቅቦኝ ምን አባርጊ ነው የምትለኝ አንቺ ደስ እንዲልሽ ነው ይሄን አስራ ስድስት ብር ፍላወር ገዝቼ ፊት ለፊትሽ ያስቀመጥኩልሽ ቀንሽ እንዲያመር እበት ስራ ፍትለኛለች እንዲ ለፍላወር አስራ ስድስት ዶላር እያወጣው አንቺን ደስ እንዲልሽ ፈልጌሽ ነው። ኖ ኖ ኖ ኖ ማንም አላስገባም። አም ቢዚ ነው አይ ዋን ኤንጆይ ዘ ኮፊ። እዛ ቁጭ በሉ። በዛ ላይ 28 ሌቭል ላይ ቁጭ ብለ በእጅ በኮመንት ጽፈ አትገቢ እንደ የሆነ ጊፍት ሰጠ ቢሆንም ኤክስኪዩዝ ይደረግላ እንደ ምራ መዳም። እናንተ ደስ እንዲላችሁ እኮ ነው ብርቱካንና ሙዝኔ አንበላው። እዚ አፍተር ዊክ አታዩ እየወጣ ትራሽ። ገንዘብ እኮ ነው የሚጣል። ያው ደቆ ከተጣለ

መጣ ደግሞ ስታስጠይ ትለኛለች እቺ ዝምባ ፉል ታይም ዝምባ አሁን ማንንም አላስገባም ጋይስ ዶንት ሴንድ ሪኩዌስት ሚ ልሰራ ነው ምገባው አፍተር ዲስ የራሴ ማጫውተ ጫውት ነው ምገባ ችግር ካለ በውስጥ እናወራለን ኒቁስትረሳም ህዝብ ነው በቃ የበዛ ዚህ ቲክታክ ላይ እንዲያው አንድ ነቃ ደንገጥ ያለ ማን ብዬሽ ተባረክ የኔ እናት ደብሮኝ ነበር ቡናውን ስታፈይ ተነቃቀው ምናምን ሚል የለው ድንዝዝ ፍንዝዝ ቅንዝዝ በቃ ከዛ ደግሞ እናንተ ደንዝዛችሁ ደግሞ እኛን ለማደንዝዝ በስድብ ታደነቁሩ እናላችሁ እኔ ላዳምጥሽ አልችልም የኔ እናት ከሌሊቴ እስከ ቀኔ አስቤበት ሆን ሰው ነኝ እኔ እንዴት መዋል እንዳለብኝ እንዳንቺ አይነት ለአጫ ምረብሽ አለው ቢለኝ ጆሮን ብዬ የማባረው ነኝ እንዴ ደህና ነገር የለም። እናንተ እኮ ነው ያለ ሐሳቢ አሁን እኔ ጌም ልሰራ አልገባም፣ ግን ስለምታስጠብኝ አሁን ጌም ባጫውት ይሻለኛል ብዬ ሙዴን እቀይረዋለሁ። በቃ ቢካስ አይደ ዋን ሲድድብ እኔ ቀኑ ሙሉ እዛ ላይ ዛሬ ሳተር፣ በቀደም ሳነሳው እየነገርኳቸው ነበረ የሆነ በጣም ሲያስቸግሩኝ ፓፓ የለም። እንደውም የፓፓ ላን ሰው ሲመጣ ስጠዋለሁ አልኩኝ። ለዛ ነው ያነሳውት ፓፓይ ወይም አንተ ለነገሩ አትጠቀምበትም። እጄን ምን ይሉንታ የሚይዝ ነገር አለ? እኔ ቤቱ የኔ ነው። እኔ ይሉንታ የሚይዝ ለምን እንደሆነ አላውቅም። ጆጆጆጆ ጆ ጆዬ አይዱም ብሮ ብሮ። ህይወት ላይ የሚረብሽ ሰው አለ፣ ማስወገር ነው ማስወገር ነው። እስቲ ማነው አሁን በጠዋት የሚነሳ ሞዴሬተር ረብስማን? ሁሉም እንግዲህ ስልጣን የሚወድ ሰው ነው። ግራ አገባኝ እኮ ባባዬ ግራ ገባን እኮ የማንን እንደምናነሳ። ባይሆን ያኛው ስልኬ ስለሌለ የኔን ላንሳው። ኦኬ። የኔን አንስቼ ነው ለአንተ የሰጠው ፓፓ እኔ ስልጣን ይወዳሉ። ለምን እኮ እንደሆነ ድሮ እናትና አባቱ ሚኒሻና እንትን ይዞ የሚጓዝ የነበረ ህብረተ ስልጣን ይወዳል። በቃ እኮ ነው። እዚህ ድንዝዝ ቅንዝዝ ፍትት ብለ ሚስትህ ማናዳ እንደው አንቺም ተበሳጭተሽ ምትመጭታለሽ፣ ዓይንሽ ደስ ይበለው። ትመጣና ታስጠይኛለሽ ትለኛለች። አሁን በጠዋት ገና ከመግባት ይች ጉላ ዝምባም፣ በቃ ፉል ታይም ከክነ የተሰበሰበው እዚህ አካባቢ አትወዱም፣ እንደዚህ ጥሩ ነገር አያስወድዳችሁም። ዝም ብሎ ጠላ ቤት አረቂ ረ ጠላ ቤት ጭዌ ስደስ ይላል፣ በቃ ዝንብላቹ ቺ ጥግ ጥጓን ነው የምትሄዷት፣ ጥግ ጥጓን። ከዛ መጣ ስታስጠይ ትለኛለች፣ እች ሙጀልያም የእናትሽ እስም ጥርስ ነው ማስጠላት። ያው የአራዳ ልጅ እንግዲህ የተሳደቡትን ስድብ ያርፈዋል። የታንሽ እስም ጥርስ ነው ማስጠላት። ወይኔ ማምዬ ባለጌ ወለች ዛሬ እስቲ። አንዳንዴም ባለጌ ነውን እንዴ? አንዳንዱ ብቻይን ወርድ እየተጠቀመ የምንጠቀመው እንጂ ብልግና እንግዲህ ብልግና እውቀት የሚጠይቅ መስዋዕት አለች። ሲኤችዲ ደናቁርት ምን አባት ዋና የእናትሽ እስም ጥርስ ነው ማስጠላት። እደግሞ አለው አንድ ሰው ትራንዝሌት ከታች በአማርኛ ከባለጉ አይቀር እንደዚህ ነው እንጂ ጥብት ማለት እና ሁለት መቶ ምናምን ሁለት መቶ ሀምሳ ዶላር አውጥቼ ከብርቱካኑ ከብዙ ይሄ ብቻ አይደለም አለ ስታፍ ተገዝቷል። ግን አንደኛ ይህንን አስራ ስድስት ብር ገዝቼ መጥቼ አንቺ እንደ ስንዴ ይሉሽ ይኸኛውን ሰላሳ ሁለት ብር ገዝቼ እዚህ ጋር ያለው ድባብ ብቻ መቶ ቤንጃሚን ቁጭ ብሎ እያየ ስታስጠይ ትለኛለች። እቺ ግም ዘንገልማፊት ምንድን ነው የሚያስደስታችሁ እናንተ ታዲያ ከዚህ ውጭ ከዛ ዝፈዘዝ ማለት በቃ፣ ከዛ ቁጭ ብለ ሻይና ይናቸው እያያቸው እዚ ጋ ያለው ድባ ብቻ መቶ ቤንጃሚን ቁጭ ብሎ እያየ ዘንገልማ ፊት ምንድን ነው የሚያስደስታችሁ እናንተ ታዲያ ከዚህ ውጭ? ከዛ ዝፈዘዝ ማለት በቃ፣ ከዛ ቁጭ ብለ ሻይና ይናቸው እያያቸው። ድምፅሽን እንስማው፣ ሙዚቃውን ቀንሹ። ኤውድ ጭንቅላታን እንዲይዛ መጣ ህይወት

ዳስራ እኮ በየቤት ያለውን ችግር እኔ ማወራል። ከዛ በጎን ትመጣል ወይ ትመጭ ነው ማምዬ፣ የልቤን ነገርሽልኝ ሽልኝ የኔ እናት እግዚአብሔር ይስጥሽ። ወንዱ ይመጣና አይ ማሚ፣ እች ድንዝ ዘረባክሽ። የኔማ ወልዳለች፣ እንኳን ልትነቃት ሰው ላይ ድንዝዝ ብላለች። ጭራሽ እኔንማ አደነዘዘችኝ። እንዴት ንቃት የነበረኝ ልጅ እኔ። ከሀገሬ ሰወጣ ይልኝና የሀገሩን ታሪክ ሊያወራ ሲል በቃ በቃ፣ ወይ ወይ ወይ ወይ፣ በቃ በቃ በቃ ብዬ አስቆመዋለሁ። እና ችግራችሁን እኔ ነኝ የምፈታው። እንደውም እኔ እዚሁ ያለሁት ራሴ ከናይሴ ዘፍሩት ታጌን ይላል ይውል በልጅነት በርዝዴ ላይ ያልተቀመጠል ብርቱካን ብርቱካን እኛ እኮ ሰልችቶናል ድሮኛ ያው እያንዳንድሽ ይሄን ካሽመር ወይ ሳምቲንግ ከሽከሽ የሚል ከላይ እስከታች ቱታ ወይ ጀርመን ወይ የሆነ ቦታ ይላክላቸዋል። እኔ ማስታወሰው እሱን ነው። ከላይ እስከታች ቱታ ካሽመር ነገር ካሽመር ነው ምንድን ነው የሚባል የሆነ ቱታ፣ እሱን ለብሰን ከዛ ሙዝና ብርቱካን በልጅነቱ ብርቱካንና ሙዝ ተደርጎለት በርዝዴ ያላከበረ እስቲ ብርቱካኑን ይላል። ከብርቱካኑ ነው አሁን አይኖ ያለ እዛ ላይ። አንተን ለማስደሰት ነው እኔ ሁለት መቶ ምናምን ብር አውጥቼ የመጣው ምረ እንዴት አለሞች አለ እንደዚህ ቤት እናንተን ለማስደሰት እኮ ነው እንደዚህ ስፔንድ አድርጌ የመጣሁት። ከዚህ ግን ቁጭ ብለሽ ጭራሽ ስታስጠይ ትለኛለች። መጣ እንደው ምን አይነት ጥሩ ጥሩ ነገር አያስወደደችው መንግስት እንኳን ችግር አለ አባቴ የን አባቱ እኛም በተዋለን ያንተን የምን አባቱ ዳ ነው የሚለው እኔ ለውበት ማጣ አባቴ የት አባቱ እኛም ፈተዋለን ያንተ የምን አባቱ ዳ ነው የሚለው? ችግራችሁን እኛ ነው የምናየው። መንግስት አይደለም የሚያየው። እዚህ ቲክታከር ያላችሁ ሰዎች የቲክታከር መንግስት እኛ ነን። እንደው እንዴና ችግር ባይኖርባችሁ እዚህ መጣችሁ? እዚህ ቤት በተለይ ቡና ስጠጣ መግባትም የሆነ ነገር ለመጠየቅ ድሮ ተነሻሽ በየቤቱ ጀርሽ ይህን ቀለም ተለቅልቀሽ ትመጫለሽ። ምር የሚዱ አቋፊት አሁን ደግሞ አስገብኝ አትበሉ። አላስገባም ብዬ ተናግሬያለሁ ሚ ታይም የሚባል ነገር አለ። እኔ ስደና ቆር ነው የዋልኩት ከጠዋት እስካሁን ድረስ በዛ ላይ ፀሐይ ሲቀበቅበኝ፣ በስማ ውስጥ ቅዱስ አናስገባም። እኔ አምገነ ኢንጆይ ማይሰልፍ ሌላው እኮ መልከ ጥፉ ስለሆነ ነው ገስት ላይ አስቀምጦ ሲዳረቅ የሚውል ምን አባታችሁ ነው እኔ ላለ እኔ የምታይ ነኝ እንጂ የማይነኝ እንደ ቁጭ አድርጌ እናንተ ምረጠብቀኝ ፊት ሌላው እኮ አንዳንድ ድሮ አንድ ቆንጆ የሆነ ሸባት ጠብስና መልከጥፎዎችን ይዛቸው ትዞራለች እንደ አጃቢ። ከዛ ለእነሱ የሆነ ምግብ ታዝላቸዋለች ወይ ለራሷ የሆነ መጠጥ ታዛለች። ቁጭ ብለው አጨብጫቢ ናቸው እነሱ። እኔ ምን አባታችሁ ነው እናንተ እንድታንጨበጨቡልኝ ምፈልግ? ገስት ላይ ቁጭ ብላችሁ እኔን ነው እንጂ የምታዩ እንዴ። ርኩስ ስትልኩ የምትገቡበት ሰዓት አለ። እኔ ራሴ የሚነግረኝ ስፈልግ ጭርስ ሳረግ የውስጤን እንደው ርግፍክፍ አድርጌ ስትረስም ካለችኝ እንደው ቀንሽም የአንችም ካላማረ ጓደኛም ካለችሽ ረጋግጬልሽ፣ እኔም እንደው የለከፈኝ ሰው ካለ እዚሁ በሾርኔ ረጋግጬ ቁጭ ብዬ ከዛ ስጨርስ ነው ሰው የማስገባው። እኔ ምን አባታችሁ ስሜቴ ልገጽ ነው እንጂ እዚህ ምገባ። ታዲያ ምን አባታችሁ ናፍቃችሁ ነው እናንተ? ቡናይ ነፍጭ። የራሴ ኪሳራ ከትርፉ ኪሳራ፣ አንድ እንኳን ጊፍት የሚሰጥ የለም። ቁጭ ነው ሶስት መቶ ሶስት መቶ ዳ ነው ቁጭ ብሎ የሚያኝኔ ወይ። አንዳንድ ጊዜ ግን ትምህርት ቤት እንዴ የገባችሁ እጅ በደረት አርጉ ያልኳችሁ እኮ ነው፣ ይመስላ አንዳንዶቻችሁ። በተለይ የእናንተ ኬስ ቢል አለ እንዴ። የሶስት መቶ ዳ ኮ ነው የሚያኝኔ ቁጭ። አንዳንዱ ታካሚ ነው፣ ታካሚ ይበዛል እዚህ ቤት። ማታ ወይ ሰክሮ ያደረ ቀለም ያይኛለን። አንዳንዱ ደግሞ በቃ ማታ ሲወግራት አድሯል። ከነ ጀናባ ቁጭ ብላ ወይ አልተለቀለቀች ወይ አልታጠበች፣ ቁጭ ብላ እኔን ነው የምታይ፣ ሲያደርቃት አድሯል። ባልሰክሮ አድሮ ደግሞ ሲያደርቅ ጠዋት ላይ አቤት አምላኬ፣ ህይወት እኮ ነው የሚያስጠላ። አቤት አቤት አቤት! እንደው ሁለት ሰው ሰክሮ ቢያድር ይሻላል። አትሊስት ትጠጋገዣለሽ። የሆን የሆነ ሰዓት ላይ ስለምትጎሳሰኔ አንድ ሰው ሰክሮ አድሮ ካደረና አንቺ ከሆነ ቴኬር የምታደርገው ጠዋት ማታ ላይም ሲያደነዝዝሽ ያደን ወይ ማታ ላይ ገና ሊሰክር ያለው ሙመንት አለ ሊሰክር ነው ብለሽ ስጋቱ። ከዛ ደግሞ ለሊዝ ላይ ደግሞ አምጫት አታምጭ ያችን ነገር የበጀስ እዚህ ሀገር ያላቸው በፍቃደኝነት አሰጡ አምጫት አታምጭ ያችን ነገር ደግሞ ያቺ ነገር እንዳትረሳ ለዘፋኝ አምጪ አታምጪ፣ ሰክሮ ደግሞ የዳካም ያንን ነገር አምጪ አታምጪ እያለ ሲያንገላታሽ፣ ሁለተኛ ድካም። ሶስተኛ ደግሞ እንሄዳለን። ሶስተኛው ደግሞ ሌሊት ላይ ለሽንት ይነሳል። ለሽንት ይነሳል ደግሞ ሊደግም ያችን ነገር ያበሻማል፣ ማይስከር። ከዛ ደግሞ ጠዋት ላይ አለ ደግሞ ያንኮራፋብሻል። ጠዋት ላይ ደግሞ አንቺን ንክትብለሽ እኮ ተነስተሻል።

እኔ የሚቀሰቀሰኝ የለም። የሚነዘንዘኝ የለም። እንደው ነዘንዛለሁ ካለም ደርጋም ነው። በቃ ስልክ ዳት ኢት ማን አባቱ ነው የሚነዘንዘኝ ዘኝ ፍትለው እንዴት የእናንተ ትባት ነው ባክ። የሚነገር ሁሉም አይደለም፣ ያለ ያው ነው። ሁሉም ከተጣ ዘሲምሽን ነው ዘሲምሽን ነው። አንዳንዱ ሁን ያሰቀርኩም እያለ ነገር ይፈልጋል ገና አንድ ሁለት እኮ ነው የጠጣው፣ እያለ በቃ እኔ ምንም ብጠጣ አልሰክርም፣ እያለ ነገር ነው የሚፈልግ። ፈገግ እያለ ነገር እዛ መሀል ላይ እስከምደርስ አራተኛ ጥፋት ላይ ነው የደረስና አራተኛ ጥፋት ላይ ልተኛበት፣ ክሎዝ ዘ ዶር እያለ ይበጠብጥሻል። ከዛ አምስተኛው ላይ ስንደርስ ደግሞ ጭራሽ ትናንትና ትናንትና የጠጣሁት አንቺ ስራ ሊሄድ ነው ትንሽ አርፋለሁ ስትይ አንቺ እኮ ስራ ልሄድ ነው ትያለሽ ደውዬ ቀርቻለሁ ነው ይሻል። ደምሽን ሲያፈለው ቀኑን ሙሉ ሊናዘንዝሽ ደግሞ ጭራሽ አይበስም። ከዛ ከሰዓት አንቺ ምትገዡ እቃ ምናምን ይኖራል አብረን እንሄዳለን ስትይ ፕሊስ ብናትሽ ልጆቹ ሊዝሻቸው ይጂ ይላል። ይሄ ነው በቃ ምትባሉት። ከዚህ ካነሰ ወይ ከጎደለ፣ ወይ ሰክሮ ፍቅር አይሰጥሽ፣ ወይ በጤንነቱን ፍቅር አይሰጥሽም። ይሄ ነው የእናንተ ህይወት። እኔን ኢንክሉድ እንዳታደርግኝ ብቻ። ሌቭ ማይሰልፍ ካላንቺ አልኖርም የሚለውን ይዘፍንልሻል እንጂ የጥበብ ወርቅዬ በድሮ ዘመን የተዘፈነ ጥበብ ወርቅዬ እንኳን ሰልችቶት ይኸው ሌላ ቦታ ነው ያለ። ይማረን ይማረን። ፈጣሪ ይቀርማል እያለ ካላንቺ አልኖርም እያለ የዘፈነው ካላመንሽ ልክፈትልሽ። እንደው ኮሜዲው በዝቶብናል እኮ ዘንድሮማ ላይፍ ላይ ላይፍ እና ላይፍ ላይ ማ ኮሜዲ በዝቶብናል እኮ እነ ጥበበ ወርቅዬ በዙብን እኮ አሁን። እነ ድሮ እነ ሳምሶን ታደሰ ነበሩ። አሁን ጥልዬ አልሞተም፣ ጋሼ አልሞተም አለ አልሞቱም። እነ ጥበበ ወርቅዬ ያስ ብለናል። የዘንድሮ ሰው ደግሞ ወይ ጥበበ ወርቅዬ ብያቸዋለሁ። ለማንኛውም ኧረ እኔ እኮ አልናገርም። አይ ጥበበ ወርቅዬ ጥበበ ወርቅዬ

ነገሩን በዛ ሰዓት የፍታ ምሽ ካልሆንክ አይገዛልን እኛ ሶስት ነበረን የቴ የኔ የተለያየ ከለር ተገዝቶልን ነበርእና እና የኔ ቦይፍሬንድ የሚለየኝ በጥላዬ ከለር ነበር ክርስቶስን ነው የምላችሁ። የእኛ ቤተሰብ መልካችን ተመሳሳይ ስለነበረ ያችን ጥላ ሲይዝ የጥላዬን ከለር ይዞ ነበር የሚለየኝ ነበር እኔ አሁን እነ ሮማ እንደሚያወሩት ሳክስ ምናምን አይደለም የእውነቴን ነው ማወራችሁ ክርስቶስን ነው የምላችሁ ከዛ መሉ ላይ ች ጽጌረዳ ። <boundaries> ትሆናለች ትልቅ ግጥም ያለ ደብዳቤ ይጻፋል። ማል ላይ ጋሴት ከዛ የጥበበ ወርቅ እየተጋበዣለች እመላለሳለሁ በቤትሽ ደጃፍ የሚለውን ብጥኮ ነው ሮማን ይላሉ። ሳክስ ያልኳችሁ እኔ አሁን ሮማን ልታስቅ ብላ እንቁላሉን ሎሚ ብዬ ሽጫለሁ ትላለች። ልክ እንደዛ ማለት ነው። ያንን ያልኩ እኔ ካፍቱ ላይ አደለም። ደና ቁርት ታለሁ እኔ ሮማንን ክርስቶስን ምን ነው ምላችሁ በጣም በጣም